በሁለት ጥይት ተመታ፣ በገጀራ ቆስላ፣ ድጋሚ አታቃስቺ ዝም በይ የምትባል የስምንት ዓመት ሕፃን፣ አታሰምማችሁ ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ሕፃን በሰዓቱ ላይ እኔንም ገድለውኝ ነበረ። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው ወንድሜ። እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው። በስመ አብ ወወልድ በመንፈስ ቅዱስ አዱ አምላክ አሜን። ውድ እና የተከበራችሁ የአስራ ስድስት ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛት እያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥጠው። ዛሬ ቀደም ለምናየው ቪዲዮ በአርሲ አገረ ስብከት ላይ አሁንም ይመናን እየተጨፈጨፉ እና እየታፈኑ ይገኛሉ ማለት ነው። እሱም ደግሞ ወደ ሀረርጌ በትላንትና እለት አራት ወንድሞቻችን እህቶቻችን እንዲሁም ደግሞ አንድ ልጅ ተገለዋል ማለት ነው በጥይት እጅግ የሚያሳዝን ዜና ነው። እሱን ቪዲዮ ቀደም ብለን እናየዋለን። በሁለተኛ መረጃችን የሚሆነው አጀንዳችን የአርሲ ኦርቶዶክሳዊያንን ነጻ ማውጣትና እንዲሁም ደግሞ ኦርቶዶክሳውያን ለሁሉም ጊዜ ያለስጋት ስጋት እንዲኖሩ አገራቸው ላይ ብዙ ብዙ ጥቃቶች እየደረሱ ይገኛሉ። ያን ጥቃት ደግሞ በሚዲያ ዘመቻ እናቆማለን ብሎ ወንድሞቻችንና እህቶቻችን ቻሌንጅ ይዞልን ቀርቧሉ ማለት ነው። ያ ቻሌንጅ ደግሞ እንዳይስተጓገል ብዙ ብዙ መረጃዎች የወንዲ ማኛ እንዲሁም ደግሞ በጋሾ እያሉ ብዙ ወንድሞቻችንና እህቶቻችን ልዩ ልዩ አጀንዳ እየተሰጠ ይገኛል ማለት ነው። ያን አጀንዳ ደግሞ ወንድሞቻችንና እህቶቻችን እየተቃወሙ ይገኛሉ ማለት ነው። ቪዲዮን አብረን እናያለን። በሁለተኛ መረጃችን የሚሆነው በአዋሳ ላይ ምን ተፈጠረ እስከሚባል ድረስ ወንድሞቻችንና እህቶቻችን ታሪክ ሊሰሩ ወደ አዋሳ አቅንተዋል ማለት ነው። እጅግ የሚገርም ቪዲዮ ነው። ቪዲዮን እስከመጨረሻ በመከታተል ላይክ እና ሼር እያረጋችሁ ለሙሉ ዓለም እንድታደርሱ በልውል እግዚአብሔር ስም እያሳሰብኳችሁ፣ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ሰላም ጤና ይስጥልኝ። የኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሀረርጌ የተሸጋገረ ይመስላል። በምዕራብ ሀረርጌ ዶባ ወረዳ ላይ አንድ ክርስቲያን ሲገደል አራቱን አፍነው ወስደዋቸዋል። እሱም ብቻ አለ። በዳሮ ለቡ አካባቢ የሚገኙ ምዕመናንም ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልላቸው የተጠለለ ቢኖር ደግሞ በራሱ ላይ አደጋ እያመታ እንደሆነ አደጋ እንደሚከሰትበት ጭምር እያስጠነቀቋቸው ይገኛሉ። በጭሮ አካባቢ በነገራችን ጭሮ ማለት አሰበተፈሪ ተብሎ የሚታወቀው ቦታ ማለት ነው በጭሮ ወረዳዎች አካባቢ ላይ እና አካባቢዎች በተለይ ዳሮ ለቡ አንጫራ አካባቢ ላይ አንጫራ አካባቢ ላይ በጣም ብዙ ስጋቶች አሉ። ኦርቶዶክሳያን በጣም በስጋት ውስጥ ያሉት አሁንም ቢሆን ደህንነታቸው የሚሰማቸው ስፍራ ላይ ያሉ ያሉት እንዳይወጡ እንዳይገቡ መሆኑ ያሉት ተጠልለው እንኳን በሌላ ሰው ቤት እንኳን አደጋ ቢመጣባቸው እና ሌላ ሰው ቤት ቢጠለሉ እንኳን የአካባቢ ፖሊስ ስላስጠነቀቀ ማንም ሰው እነህን ኦርቶዶክሳያንን እንዳያስጠልል ብሎ ስላስጠነቀቀ የአካባቢው ፖሊስ ኦርቶዶክሳውያን በነፃ በባዶ ሜዳ ላይ እንዲገደሉ ውሳኔ ተሰጥቶባቸዋል ማለት ነው። በጣም ያሳዝናል። አጀንዳችን አንቀይርም። እንደምታውቁት አጅሬው መለፍለፉን ጀምሯል። አይመለከተንም። እኛ ስለ ቤተክርስቲያን ዝም አንልም። የኦርቶዶክሳውያን ሞት ይብቃ ብለን ዓለም አቀፋዊ ዘመቻ እያደረግን ያለነው ይህን ዘመቻ እንዳይካሄድ ለማድረግ በተለያየ ጊዜ አጀንዳ እየተሰጠን ነው። አይታችኋል። ብዙዎቻችሁ ምን እንደሰነበተ እኛን አይመለከትም የፈለገውን ይሳደብ። ኦርቶዶክሳውያን ዝም በሉ። ይኸው ነው አጀንዳችን አንቀይርም። አሁንም ቢሆን አጀንዳችን አንቀይርም። ቪዲዮ የምትሰሩ ሰዎች፣ መልስ ለመስጠት የምትሞክሩ ሰዎች ስለ እግዚአብሔር ተለመኑ ዝም በሉ። አጀንዳችን አንቀይርም ኛ እኛ አሁን ኦርቶዶክሳውያን በየቀኑ እየተጨፈጨፉብን ይህንን ጉዳይ ለዓለም አቀፉ ማህበረሰብ ለማድረግን ለማድረስና ራሳችንን የመፍትሄ አካል ለማድረግ ብዙ እየሰራን እንደሆነ ታውቃላችሁ። ስለዚህ አጀንዳችን አንቀየርም። የፈለጉትን ነገር ይበሉ። ማንም ተነስቶ ነገር ትናንት በጋሸው ተነስቶ የሆነ ነገር አለ፣ ዛሬ ይሄ ሰው ተነስቶ ነገ መነገም በኋላ ተከፍሏቸው የሚሆን ሳይከፈላቸው ብዙ ነገር ሊሉ ይችላሉ ብዙ ሰዎች። እኛ ግን አጀንዳችን አንቀየርም። ኦርቶዶክሳውያን አጀንዳችን አንቀየርም። አጀንዳችን አንቀይረም። አጀንዳችን አንቀየርም ምን ማለት ነው? ወንጌል ይሰበካል። ወንጌል ንጉሱ እስኪመጣ እስከ ዓለም ፍፃሜ ድረስ ይቀጥላል። ወንጌል ይሰበካል። በዋናነት ግን የእናንተ ኦርቶዶክሳዊ ከሌላ ቤተ እምነት ልዩ የሚያደርገን በምንድን ነው? ሌሎቹ ቤተ እምነቶች አሜን ብለው ለስጋ እርካታቸው ተጠቅሞበት ወንጌልን ሊያልፉት ይችላሉ። እኔ እናንተ ደግሞ ያ የተነገረንን ቃል ፕራክቲካሊ ተገልጠን ነው የምንታየው። ለዛ ነው በእኔና በአንተ ቅድስት ቤተ ክርስቲያን ውስጥ የሰማዕታት ጎርፍ ያለው። እየሰማህ ነው አሁን ግን የሰማዕታቱ ጎርፍ፣ መገደል፣ መታረድ እንደምታዩት ክሬዲት እንዲሰጠውና ቤተ ክርስቲያን ልጆች ብላ ድምጿን አሰምታ ለህዝቡ ለምእመኑ እስክትቆም ድረስ ድምፃችን ከፍ ብሎ ይጨዋል። ድምፃችን የሚያፍኑት ሰዎች ይህ ሁሉ እውነት አስፈንጥሮ እስኪያወጣቸው ድረስ ማለት ነው። የሐሰታቸው ድርድር እስኪፈርስ ድረስና መስቀሉ ተቆፍሮ እስኪገኝ ድረስ ማለት ነው። አይሁዳውያን የቀበሩት መስቀል በኢሌኒ አማካኝነት የወጣው ያ የተከመረ ቆሻሻ ዘመንን ጠብቆ ነው አይደል መስቀሉ የወጣው ። መስቀሉ እስኪወጣ ድረስ መስቀላችን ይዘን እንገጥማቸዋል። እንደዚህ አይነት ሰዎች ተገለን እንኳን ለሞታችን ክሬዲት ያልሰጡትን ሰዎች ማለት ነው። ከእነርሱ ባልተናነሰ ሁኔታ ደግሞ እዚህ እቅበተ እምነት የምትሰሩ ከሌላ ቤተ እምነቶች ጋር ወሬ በድ ቤት የምታደረጉ የምትወያዩ ሰዎች ማለት ነው። በውስጥ መስመር ያወራችሁ አላችሁ፣ ተነግሯችኋል፣ መልሳችሁም አለ። አሁንም ይነገራችኋል። ወንጌል አይሰበክ ማለት አይደለም። ወንጌል ለመስበክ በምትገቡበት ቤት ለህዝቡ ንቃተ ህሊና እንድትፈጥሩ አሳስባለሁ። እንዳንድ ወንድም አደንዛዥ እጾች አላችሁ። እዚህ ተራ ቀልድ፣ ቧልት የምታስመስሉ ማለት ነው። ይህን ጉዳይ ማለት ነው እየሰማችሁ ይቆ ተነግሯችሁ የምትሰሙ ከሆነ ትሰማላችሁ። ካልሰማችሁስ ፎቶችሁ እየተለጠፈ ቪዲዮ ይሰራባችኋል። እየሞትን ያለነው ሰው ልጅ ዝም ብሎ በማንም ወንበዴ አንገቱ ተይዞ በቢላዋ እየታረ ያለው፣ ለዚህ ጉዳይ ጠበቃ አግኝተን እኔ አለሁ የሚል አካል እስክናገኝ ድረስ እንታገላለን። ትግላችንን ግንና የእኛን ሀሳብ ተቀባይነት እስኪያገኝ ድረስ የምናደርገውን ፍትጊያ የህዝቡን አእምሮ ሽፍት አድርጋችሁ ሰው ስለሚሰማችሁና ስለሚከተላችሁ ብቻ ይህን ስራ የምትሰሩ ከሆነ ከዚህ በኋላ ፎቷችሁ እየተለጠፈ ቪዲዮ ይሰራባችኋል። የምትሰሙ ከሆነ ትሰማላችሁ፣ ካልሰማችሁ እንድትሰሙ ሆኖ ይነገራችኋል። ቀልድ የለም ከዚህ በኋላ። እየሰማችሁኝ ከሆነ ማለት ነው። ኢንጀነራል ነው የምናገረው። ያወራዋችሁ ሰዎችም አላችሁ እዚህ። እንደዚህ ያለኝ እንደዚህ ያለኝ እያኩ ብለጥፈው ምን ይሰራል? እኛ ለፍልፈን ለፍልፈን ነው የምንቀረው። ያለኝ አለ ከአምስት መቶ ምናምን እንደዚህ በላይ ፎሎወር ያለው ማለት ነው ሰው። ኦርቶዶክሳዊ እንደዚህ አይነት ልፍስፍስ ኦርቶዶክሳዊ ማየት አንፈልግም ከዚህ በኋላ። የሰማኝ ከሆነ ማለት ነው እና ይህን ለማለት ነው። ካየሁት ተነስቼ ነው። ቀጣይ እንግዲህ ፎቶ እየተለጠፈ ስም እየተጠራ ምናምን ዝም ብለን አይደለም እኔ ዝም እንዳንድ ግለሰብ አይደለም መሰራው በደንብ በመዋቅር የሚሰራ ስራ ስለሆነ እንደዚህ አድርገው እንቀጥላለን። ከዚህ በኋላ እና ሰላማችሁ ብዙ ትበል። አጀንዳችን አንቀይርም። ድምፃችን እስኪሰማ ድረስ ድረስ ሰላሙኑ ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ በተተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ይሄ መቼን የሆነው ትናንትና በኅዳር አምስት ቀን በ2018 ዓ ም በሰሜን ወሎ ዞን በመቄት ወረዳ በ28 ወቄጣ ቀበሌ አንችም ስላሴ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ በነበሩ አንድ ካህንና ምዕመን ላይ በመከላከያ በተተኮሰ አደጋ እንግዲህ አደጋ መድረሱን ይናገራል። በአደጋው ላይ በወንዶች መግቢያ በኩል በተተኮሰ በሩን በስቶ የገባ ጥይት ነው። በዚህ ምክንያት አገልጋይ በአገልግሎት ላይ የነበሩ ቄስ አማረ ፍቅሬ ለከፍተኛ ጉዳት አደረጋ የደረሱ ሲሆን እንዲሁም በሕክምና ላይ ይገኛሉ። በአደጋው ደግሞ ህይወታቸው ያለፈው የቤተክርስቲያኒቷ አቃቢት የነበሩ እማሆይ ስመኝ ታረቀኝ የተባሉ ደግሞ በአደጋ ምክንያት ህይወታቸው አልፏል ማለት ነው። ለሞቱት ነፍሳቸው ይማርልን፣ በህይወት ላሉትና አደጋ ለደረሰባቸው ካህነ እግዚአብሔር አምላካችን ፈጥኖ ምህረቱን እንዲልክላቸው እንመኛለን። እንግዲህ መከላከያ ሆኖ ቤተክርስቲያን ላይ ጥይቱን የሚያነሳ ምን አይነት መከላከያ እንደሆነ መድሃ ያለወቅ በሰአቱ ላይ እኔንም ገለው ነበር። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው። ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው፣ ደግፈን ሊረዳ ጥበቃ ሊደረግልን ይችላል። አሁንም እየተወደለተልን ነው። መኖራችን ማን ነው የሚያውቀው? ልንከበብ፣ ልንታጀብ፣ ልንጠበቅ ይገባል። ድምጼን አሁንም እንዲህ ብያሰማለሁ። ስንት ብዙ እዚህ ውስጥ ያሉት እንዳል የተጎዳ ህብረተሰብ ነው ያለው። እኔ እነሱ ነኝ፣ እነሱ የኔ ናቸው። ሁሉንም ወንድም የወንድሞቼም የአባቶቼም የሞቱት የዘመድ የወገኖቼ ነው። ንብረት የተቃጠለ መንግስት፣ አሁንም ወደኛ ፊቱን እያዞር አይደለም። ይሄ የመጣብን ሃይማኖታዊ ጉዳይ ነው፣ ብሔርተኝነት አይደለም። ኦርቶዶክስ ክርስቲያን ስለሆንን እየሞት ነው። አሁንም ትስማለን። ብዙዎች ብዙዎች አባቶች፣ እናቶች፣ ወንድም፣ ህፃናት በራብ እያለቁ ነው። ልብስ፣ ሁሉ ነገር ጠፍቷል። ምንም የለም። ለምንድን ነው ሌላውን ብቻም እኛንም ሊመለከተን ይገባል። ቤታችን ይሰራልን። የወጡ ከብቶች አሉ፣ ከብቶቻችን ይመለሱ። የሞተ ሞቷል፣ አይነሳም፣ ግን ደግሞ ይካሱን፣ በቤት በመስራት ይካሱን። ንብረታቸው የተቃጠለባቸው ወገኖች አሉ፣ እነሱን ይካስ። እኛ ደግሞ በእነሱ እየተጽናናን እንኖራለን። ስለዛ አሁንም ቢሆን ሊሰማን፣ ሊያውቀን፣ ፊቱን ሊያዞር ይገባል። ይሄ ዝም እምንልበት የለም። ባለማተቦች ዛሬም አጀንዳችን አንቀይርም። እንደ ዮኒ ማኛ እንደ በጋሻ ሌሎችም የሚያወሩት ነገር፣ ተው፣ መርሳት እስጧቸው። ለነሱ ያቺን ያሩሲን እናት አስታውሱ። ያ የአራት ዓመት ያሳ ልጅ እግሩ ተቆረጠ፣ ያሳ ልጅ አስታውሱ። ያ ሰባት ቦታ የተመታችሁ ልጅ ከነ ይወቷ የተቋጠለችውን እናት አስታውሱ። ያ አረጋዊን ሽማግሌ ያረዷቸውን እሱን አስታውሱ፣ እሱን አስታውሱ። በቃ አጀንዳ ለማስቀየር የተለያየ ነገር ያመጣሉ እነዚህ ሰዎች ማለት ነው። ስለዚህ አሁን ብጹዕ ቅዱስ አባታችንም ተሳድቧል። በቃ ተው፣ አጀንዳ ለማስቀየር ስለሆነ እናንተ ለነሱ መርስ ለመስጠት አትሮጡ። እልኩን አሩሲ ላይ ትኩረት አድርጎ አሁን ምንም የተገኘ ነገር የለም፣ ምንም የተገኘ ነገር የለም። ሰዎች እዛም ታፍሰው እየተወሰዱ ነው። መረጃ የሚሰጡ ሰዎች ታፍሰው እየተወሰዱ ነው። ስቃይ መከራ ላይ ነው ያሉት። የቀሩት ደግሞ አሁንም ስጋት ላይ ነው ያሉት። ከቻላችሁ ለአሩሲ ኦርቶዶክሳዊ አሁንም ድምፁ ነው፣ ከቻላችሁ ካልሆነ ደግሞ ዝም። በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የስምንት ዓመት ሕፃን አታሳምማችሁ። ድምፅሽ እንዳይሰማ መጥተው ይገድሉሻል ለምትባል ሕፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ። ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝሎ በጥይት ሲረሻ ነው አያሳዝኗቸው። የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መድከም ካላዳከመን፣ እውነትም የዚች ቤተክርስቲያን አካል አይደለንም ጎለናል ማለት ነው። ወንድሞቼ እናቶቼ፣ በአርሲ የተገደሉ ክርስቲያኖች ምንም የሚያምን አንድ አካል ስለሆንን አንድ አካል ሌላ ምንም ትርጉም የለውም። ጌታው እየተሰውት ስለኔ ኃጢያት ነው ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን እራሳችንን በንሳ በእግዚአብሔር ፊት በካኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስላ አያሳምመንም ታይደኛል ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር፣ ከንስሐ በራቃችሁ ቁጥር፣ ከስርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁ በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም ኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ አታያቸውም። እኛ ግን እንፈራለን። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደ ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስለ ስንቀመጥ የሚሰማንን ሰላም እናውቋለን። ባንጸልይ ዝም ብለን ቁጭ ስል ተጽናንተን እንባችን ታብሶ ነው የምንሄደው። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም። አዋጅ መነገር የለበትም። የአባታችን ቤት ነው የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ እኔ ቤተ መጽሐፍ ቅዱስ አነባለሁ እኔ ቤተ ቃለ እግዚአብሔር እማራለሁ፣ ቤተ ክርስቲያን መምጣት አያስፈልገኝም ይላል። ይህ ስህተት ነው፣ ክርስቲያን ስህተት ነው። የትም ቦታ ላይ ሆነን የምንጸልዮን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልዮን ጸሎት ግን የበለጠ ይሰማል። ቤታችን ንሳ መግባት አንችልም፣ ቤታችን መጠመቅ አንችልም፣ ቤታችን መቁረብ አንችልም፣ ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎች ነገር ይምራታል። በተቃውሞ መንፈስ ስድብ፣ ቫይራል የምታወጡ ሰዎች ሰላም ናችሁ፣ ግን እሱ የሚጎልበት ነገር የለም። አሜሪካ ቁጭ ብሎ በመንግስት እየተገረደ አጀንዳ ይቀስትልሃል አንተ እሱን ይዘህ ስትጫጫህ የላከው አካል ሌላ አይነት ጉዳይ ከጀርባ ያስፈጽምባል። ይኸው ተክለ ሃይማኖት ተሰደቡብኝ ብለ እሪ ስትል ብትል ለአንተ እሪታ፣ ለእሱ ግን እልልታል። ይህንም በግልጽ ማወቅ መቻል ይጠበቅብናል። እንደዚህ አይነት ሰዎችን በፍጹም መርሳት ስለ እነሱ አለማውራት ሄዶ እነሱ ጋር ምንም ነገር በመብሸቅም ስሜት ቢሆን አለመከታተል መፍትሄ ያን፣ ያም ብናደርግ ውጤቱን ታወታላችሁ። አሁንም ትኩረት ለአርሲ ወገኖቻችን። አርሲ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ድረስ ስደት ላይ ናት። ያንን እያስተዋል ችግራችን ምን እንደሆነ ታውቃላችሁ። የእርባታ ዶሮ ጥራጥሬ ሲጣለላቸው ግር እንደሚሉት አንዳንድ ጉዳዮች ላይ የማይመለከቱን ነገሮች ላይ ግር እያልን ነው። ችግር ያመጣ ነው። ወገባችን እስኪጎብጥ ድረስ አጀንዳ እየተቀበልን ነው። ለችግሮቻችን መፍትሄ ማምጣት ያልቻለን ይህን ታምናላችሁ። ግን እስቲ ዛሬ በዚህ ሰዓት የቁስቋምን በዓል፣ እመቤታችን ከስደት መመለሷን በዓል እያከበርን ነው። በዚህ ሰዓት በራሳቸው ዜጋ የተሰደዱ፣ ያዘኑ፣ የደሙ፣ ያለቀሱ፣ የተጨፈጨፉ ኦርቶዶክሳውያንን እናስብስል። እችን ብቻ በማድረግ እመቤታችን ሆይ፣ ወላዲት አምላክ ሆይ፣ የቁስቋሟ እመቤት፣ የግሸኗ ማርያም ሆይ የአርሲ ኦርቶዶክሳውያንን ከስደታቸው መልሻቸው፣ ከሐዘናቸው አጽናኛቸው፣ አረጋጊያቸው፣ ሐዘናቸውን በደስታ ለቅሷቸውን በሳቅ ቀይሪላቸው ብላችሁ ዛሬ ኦርቶዶክሳውያን እነሱን እናስብ። በተሳለምንበት ታቦት ፊት በቆምንበት ሁሉ ደብር በሄድንበት ጉባኤ ሁሉ ዛሬ ይህንን በዓል ስናከብር እኚህን ኦርቶዶክሳውያን እናስባቸው። እስቲ ድንግሎይ እባክሽን ብለን እናስባቸው ከልጅሽ ከወዳጅሽ ከአምላክሽ ከመድኃኔ ዓለም እባክሽን ለምኝላቸው ብለን እንጸልይ። እቺን የወንድማችሁን መልእክት ኦርቶዶክሳውያን እባካችሁን ሼር ኮፒሊንክ ሪፖስት በማድረግ ሳት ደክሙ ሳት ደክሙ ለብዙዎች በማድረስ ዛሬ ኦርቶዶክስ ያነሱን እናስብ። አመሰግናለሁ። በየሰዓቱና በየጊዜው እየመጣችሁ እንደዚህ አይነት አጀንዳ እየወረወራችሁብን ብን ትሄዳላችሁ። አቡነ ማትያስ ቆለጦ እያልኩኝ እኩልና የብፁዓን አባቶች መሰደብ ሳይሆን የሚያሳሰብን አርሲ ላይ በሃይማኖታቸው ምክንያት የሚጨቁሙትና የሚሰቃዩት የሚታረዱ የሚገደሉት ኦርቶዶክሲያን ባለማዕተቦች ጉዳይና ጉዳይ ብቻ ነው። እኛ በአሁን ሰዓት ላይ እያሳሰበንና እያስጨነቀን የሚገኘው እነኛ የአርሲ ኦርቶዶክሲያን ባለማተቦች ከቀያቸው ተሰደው እየወጡ ጫካ ውስጥ እያደሩ በሃይማኖታቸው ምክንያት እየተረሸኑና እየተገደሉ እየተጨፈጨፉ ያሉት የአርሲ ኦርቶዶክሲያን ባለማዕተቦች ጉዳይ ነው። ዛሬ ላይ አይደለም የእናንተ ክፍታፍነታችሁ የጀመረው ብፁዓን አባቶችን መዘርጠጥና መሳደብ የጀመራችሁ ዛሬ ላይ አይደለም። አንደኛው ሃይማኖት የለም፣ አንደኛው ግን እቺን ቤተክርስቲያን ረግጥ የወጣ ጊዜ ነው አጀንዳችንን ለማስቀየር ማምላክን። አትሯሯጡ፣ አትልፎ፣ አትድከሙ። ዛሬም ነገም ከነገ ወዲያም ነገሩ ፍትሕ አገኘም ሰሚም አገኘም አላገኘም ድምጽ መሆናችንን አጀንዳችንን በፍጹም ቢሆን አንቀይርም። ከመሸ ጠመንጃ የያዘ ወታደር ብናይ ይጠብቀኛል ሳይሆን ይገለኛል ብለን ነው የምንፈራው። የወታደር ልብስ ለኢትዮጵያ ግርማዋ ነበር። አሁን ግን ፍርሃቷ ሆኗል፣ ማፈሪያዋ ሆኗል እኮ እናንተ ስለዚህ ምን ነው? እኛም ብቻ የሚጠላ በዛ ከተሰ እንዲሁ በግድ እየሰበሰቡን ነው። እኛ አንደራጅም ብለን ነበር፣ አንሰበሰብም ብለን ነበር። በደም እየተሰበሰብን ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ አንቺን የተጠጋ አይደለም ጐስቋላ፣ አንቺን የተጠጋ አይደለም ጐስቋላ የመድኃኒት ይወት አግኝቷን ከለላ

ነበርና በቪዲዮ እንድትጠቀማችሁ እና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ፣ አስተያየታችሁን ኮሜንት ላስቀምጡ። የሞቱትን ነፍስ ማርኝ ያሉትን ደግሞ በቤተ ክርስቲያን ዘንቶ እስከ መጨረሻ እንዲገደሉ እግዚአብሔር መልካም ፈቃዱን ይያልኳችሁ። ይታችንም ደግሞ በመጨረሻው በ አሜሪካ የተመረቀችውን ቪዲዮን ወዳ የሚገርም ነገር ነው። ኦርቶዶክሳውያን በሌላ ዓለምም ላይ ታሪክ እየሰሩ ይገኛሉ ማለት ነው። እንዲሁም ደግሞ እነ ያየ ዘለታ እንዲሁም ደግሞ ልደተ ቃል ሌሎች ወንድሞቻችንና የቶቻችን ቲክቶኮሮች እጅግ የሚገርም ነገር እያደረጉ የሚገኙ ናቸው። እነሱንም ደግሞ በየጊዜው እናንተ እነሱ የሄዱበትን እየሄዳችሁ በላይቭ እየተከታተላችሁ ታፕ ታፕ፣ ሼር፣ ኮፒሊንግ እያደረጋችሁ ለሞላ አለም እንድታደርሱ እንዲሁም ደግሞ በገንዘብ ሰፖርት የሚታደርጉት ሰፖርት እንድታደርጉ በልዑል እግዚአብሔር ስም እያሳሰብኳችሁ በሌላ ቪዲዮ እስከምንገናች አልቆዩልኝ